የትምህርት ሚኒስቴር በአስራ ሁለተኛ ክፍል ሀገር አቀፍ ፈተና የተመዘገበው የተማሪዎች ውጤት ዝቅተኛ የመሆኑ መንስኤ ምንድን ነው ሲል በገለልተኛ አካል ጥናት አድርጌያለሁ ብሏል። ጥናቱንም በዛሬ ሁለት ለህዝብ ተወካዮች ምክር ቤት እያቀረበ ሲሆን በሀገሪቱ ካሉ ትምህርት ቤቶች 28 ሁለተኛ ደረጃ ትምህርት ቤቶችን በመለየት የችግሩን መንስኤ የሚለይ ጥናትን ማከናወኑን አስታውቋል። በዚህም መሰረት በርካታ ቁጥር ያላቸው ተማሪዎች በ12ኛ ክፍል ሀገር አቀፍ ፈተናም ዝቅተኛ ውጤት የማምጣታቸው በርካታ መንስኤዎችን በጥናት ለይቻለው ያለው ሚኒስቴር መስሪያ ቤቱ ከዚህም መካከል በክፍል ውስጥ ያለው የተማሪና መምህር ቁጥር አለመመጣጠን፣ የመምህራን አቅም ክፍተት ያሉበት የትምህርት ቤቶች የመሰረተ ልማት ችግሮችና ሌሎችንም እንደ ምክንያት አቅርቧል። የተማሪዎች አንድ ክፍል ውስጥ የሚማሩ ተማሪዎች እጅግ በጣም ከመጨመራቸው የተነሳ የማስተማር ስነዘዴያቸውን ተማሪ ተኮር የማድረግ እድላችን አነስተኛ ነው የሚል ከመምህራኖች የወሰድ ነው አለ። የመጽሐፍን ማጠቃቀም እንደዚሁ ክፍተት እንዳለ አይተናል። የሞኒተሪንግ እንደ ሱፐርቪዥን ሰፖርት አለመኖር፣ ሪሶርስ አለመኖር፣ የመምህራንና የትምህርት አመራር ጋር ተያይዞ ያሉ በርካታ ችግሮች ሌሎችም ጥናቶች የሚያነሱትም በዚህም በእኛም ጥናት እነዚህ ጉዳዮች ለተማሪዎች መውደቅ እንደ ምክንያትነት ይጠቀሳሉ የሚል በእኛም ጥናት ያስቀመጥንበት ሁኔታ አለ። መምህራን የማስተማር ተነሳሽነት ነው። አንዳንድ አካባቢዎች ላይ አለመግባት፣ ክላስ ውስጥ አለመግባት አለ። እንግዲህ መምህር በፕሮፌሽኑ ከሌላው ፕሮፌሽን አንዱ የሚለየው ነጻነቱ አለው። በጣም ማክሲመም ርዕሰ መምህሩ የሚያስገድደው ክላስ እስከሚገባ ድረስ ነው። ክላስ ከገባ በኋላ ይዘህ ኬንግ በሀገር አቀፍ ደረጃ የአስራ ሁለተኛ ክፍል ተፈታኝ ተማሪዎች ዝቅተኛ ውጤት ለማምጣታቸው ከየታች ጀምሮ ትክክለኛ መሰረት ባለመሰራቱ ነው ያሉት የህዝብ ተወካዮች ምክር ቤት አባላትም ለዚህም ሚኒስቴር መስሪያ ቤቱ በቀጣይ የመፍትሄ አቅጣጫዎች ላይ ምን ለመስራት አቅዷል ሲል ጥያቄውን ሰንዝሯል። ለዚህም ሚኒስቴር መስሪያ ቤቱ ማብራሪያን ሰጥቷል። የፈለገ ጎበዝ ተማሪ ከስምንተኛና ከዘጠነኛ ክፍል ተነስቶ ማድሪክ አያልፍም። የታች ባክራውንድ እስካል ሰው እዛ ጋር ያለውን ኢግኖር ማድረጉ ባይ ዘ ወይ ይሄ ነገር ሄዶ ካምፓስ ያልፍሉት። ዋናው ምክንያት እንደዚህ ሁሉም በመስታወት እራሳችንን ማየት ስለቻልንና ያ ደግሞ ካልተስተካከለ እንደበፊቱ በአቋራጭና በስርቆት የሚገኝ እንደሌለ ሲታወቅ ተማሪ ማጥናት ጀመረ። ትምህርት ቤቶች ልጆችን ቅዳሜ እያመጡ ልዩ የቲውተር ትምህርት መስጠት ጀመሩ። በቀን ሶስት ሰዓት ምናምን የሚማሩ የነበሩ ልጆች የትምህርት ሰዓታቸው እየጨመረ መምጣት ጀመረ። አስተማሪዎች ተደናገጡ። ዝም ብሎ እንደ በፊቱ የሚያሳልፉት ያ ነው ትልቁ። የመጀመሪያው ውጤት ወደ አምስት ነጥብ ሁለት ፐርሰንት ጦር ምናምን ያሳደገው ውጤት ያመጣው በድህነት እሱ ነው። ይህ የትምህርት ስርዓቱን ማሻሻል እንደ ሀገር የተመዘገበውን ዝቅተኛ ውጤት ለማሻሻል መዳረሻ መንገድ ነው የተባለ ሲሆን ለዚህም የትውልድ ኮትኳችና ቀራጭ የሆኑት መምህራንን መሰረት በሚገባ ልክ መለየትና ማብቃት ላይ ትኩረት ሰጥቶ መስራት ይገባልም ተብሏል። ከታች ያልመጣን ነገር ከታች በቂ እውቀት ታጥቆ ያልመጣን ተማሪ አስራ ሁለተኛ ክፍል ላይ በድንገት ግንብ በመገንባት የትምህርት ጥራትን ልናሳካ እንችላለን ብዬ አላም። መምህራኖቹ ራሱ እንዴት ነው? ዩኒቨርሲቲ ውስጥ በጣም ቶፕ የሆነ ተማሪ በሌክቸርነት እንዲቀር ሰቅሎ እንዲቀር ይደረጋል። አሪፍ ነው። ስለዚህ ተመርጦ ይገኛል ማለት ነው። ግን ደግሞ ሊስት ግሬድ የሆነው ደግሞ ወደ መምህርነት ነው የሚሄደው። ዩኒቨርሲቲዎቻችን ጋር ምናየው ሰውየቱ ጋር የገደል ነው፣ የቱ ጋር ነው? ምርጫ ሲያጣ ወደ መምህርነት እንዲገባ እያደረግ ነው። በዩኒቨርሲቲ ሌብል አይደለም፣ ግብርና አጣ ወይ ደግሞ አካውንቲንግ አጣ ምናምን አጣ፣ ዘን መጨረሻው የት ነው? እንደዛ እየሆነ ያመጣ ነውን። የትምህርት ስርዓት አሁን ወደቀ ብለን ስምንተኛ ጋር ይዘን ምን ሄደው አይደለም፣ መምህራን አካባቢ ሌላው ሌላ የህብረተሰብ ክፍል ውስጡን ማየት እንዳለበት መምህራንም በደንብ ውስጣቸውን ማየት አለባቸው። መሰረታዊ የሆነ የሞራል ግዴታቸውን በፍጹም ችላ ያሉ በጣም በጣም ብዙ መምህራን ነበሩ። ምንም እንኳን በዛም ከባድ ጊዜ ቢሆን ለሙያቸውን አክብሮ የሰሩ ብዙ መምህራን ነው።